የሀገሪቱ ሀኪሞች ለኢትዮጵያ ህዝብ ጥሪ አቅርበዋል። ከዚህ በፊት የመከላከያ ሰራዊቱን ጨምሮ ለጸጥታ አካላት አድማችንን ላልተቀላቀሉ የጤና ባለሙያዎች መልእክትና ማስጠንቀቂያ አስተላልፈው ነበርም። አሁን ደግሞ የሀገራችን ህዝብ በሚል የባለሙያዎች ንቅናቄ መልእክት አስተላልፏል። የምናገለግለው የተከበረ ህዝብ እንደሆነ እናውቃለን፣ በዚህን ኩራት ይሰማናል። የምናገለግልበት ሙያን እንወደዋለን፣ ስለ ምግባሩንም ጠንቅቀን እናውቃለን። አሁን ግን አቃተን፣ ልናከመ መተን፣ ባዶ መስራት ተሳነን፣ ከሶ በላይ ደከመን። ለቤተሰቦቻችን ይቅርና ለራሳችን መሆን እንኳን አቃተን። ይህንን መንግስት ይሰማናል ብለን በኢትዮጵያዊ ጨዋነት ጥያቄ ጥያቄያችንን ለምን ደጋግመን አቀረብን። መልስ ግን አላገኘንም። ይልቁንስ ስ አልተራባችን ተባልን። ዳቦ የጠየቀ ሀኪምም አልተራብክም ውሸት ግን ነው አመፀኛና የጠላት ተላላኪ ነው ተብሎ ወይን ቤት ተወረወረ፣ ሲል ያብራራል። እናም ህዝባችን፣ ሌላ ምንም ድብቅ አላማ የለለን፣ የአብራክ ክፋይ ልጆች መሆናችንን አስታውስ። በመንግስት አሉባልታ ትደለል። ይልቁንስ መብታችን እንዲከበር ተባበረን፣ ከጎናችን ቁም። እናም ጥያቄያችን፣ ተመልሶ ወደ ምንወደው ስራ ተመልሰን ህዝባችንን ወደ ማገልገል እንድንገባ አግዘን፣ ሲሉ ነው ጥያቄያቸውን ያቀረቡት። ወደ ሙሉ አድማ ለመሸጋገር ያቀረቡት ቀነ ገደብም አንድ ቀን ብቻ ነው የቀረው። በዚህ ሂደት ውስጥ በርካታ ሬዚደንት ሀኪሞች ከተቋማት እየተባረሩ ናቸው። ጎንደር፣ ሀዋሳ፣ ወልቂጤ ይህ ታይቷል። በስራ ማቆም አድማ የታሰሩ የጤና ባለሙያዎች ቁጥርም ከ80 በላይ ተሻግሯል። ትናንት የጤና ሚኒስትር ውይይት አደረጉ የሚል መረጃን አስራይቶ መልሶ ካጠፋው በኋላ እንደገና መለጠፉም ሌላኛው የአገዛዙ ጭንቀት ማሳያ ተደርጎም ተወስዷል። ሚኒስትሩ ከሰሞኑ ያወጣው መግለጫ ደግሞ ከእውነት የራቁና ትክክለኛ ጥያቄዎችን ያቀረቡ የጤና ባለሙያዎችን በአሰተኛ መረጃ እየተወናበዱ ምንም አይነት መሰረታዊ ጥያቄ የሌላቸውም ከማለት አይተናነስም ሲሉ ውድቅ ያደረገው ደግሞ የጤና ባለሙያዎች ማህበር ነው። ምንም እንኳን በዓለም አቀፉ ሰራተኞች ተቋምና በህገ መንግስቱ የመደራጀትና አድማዊ መምታት መብት የተፈቀደ ቢሆንም የጤናው ዘርፉ ወሳኝና አድማ ከማይደረግባቸው ተቋማት አንዱ መሆኑን በመግለጫው ላይ ጠቅሷል። ያለው ማህበሩም ይህ የተገለጸው የግል ሰራተኞች ላይ በወጣው የአሰሪና ሰራተኛ አዋጅ ላይ እንጂ በመንግስት ሰራተኞች አዋጅ ላይ የተቀመጠ አይደለም። ይህ ወሳኝ ነው ከተባለ ታዲያ እዚህ ላይ የሚሰሩ የጤና ባለሙያዎች ወሳኝ ባይሆኑ እንኳን እንዴት መሰረታዊ ፍላጎታቸውን በማሟላት ያሳዩንም የሚል ጥያቄንም ሰንዝሯል። ይህን ጥያቄ በማንሳት ላይ ያለን ባለሙያ ለማሸማቀቅ በሚመስል መልኩ እንደ ማስፈራሪያ መጠቀምም ከአንድ ኃላፊነት ካለበት ተቋም የማይጠበቅ ሲሉ ወቅሷል። በሌላ በኩል የኢትዮጵያ ጤና ባለሙያዎች ማህበር ቴሌግራም ቻናል ፕሬዚዳንቱ ከታሰረ በኋላ አካውንቱ ከግንቦት አምስት ጀምሮ ከጤና ባለሙያ ጥያቄ ጋር የማሄድ ሀሳቦች እየተንሸራሸረበት ይገኛል እና የጤና ባለሙያው ይህንን ይገንዘብ ብለዋል። በሌላ በኩል የአብይ አህመድ መንግስት መላው ኢትዮጵያውያንን የመከፋፈል ስራ ሰርቼ ጨርሻለሁ አንዱ ነው እኔን የሚታገሉበት አጀንዳ እንዳይኖራቸው ማድረግ ያለው የሚል እምነት አሳድሮ ነበርም ኦሮማውን ላይ ይህንም ፍላጎቱን ጎም ያለበሰ ፍላጎቱን አደጋ ውስጥ የከተተ የታፈነውን የህዝብ ብሶት ያከታተለ ተቃውሞ ገጥሞታል። የሚነጩ ጋውን አብዮት ነው። ከፈጣሪ በታች ወትን የሚያድኙት የሕክምና ባለሙያዎች ልጆቻችንን ማብላት አቅቶናል ሲሉ ሰልፍ ወጥተዋል። በሰልፍ ያሰሙት ሮሮ ሰሜ ሲያጣ ደግሞ ወደ ስራ ማቆም አድማ ተሸጋግረዋል። ታዲያ ይህንን የሐኪሞችን እንቅስቃሴ ከአማራ እስከ ደቡብ፣ ከኦሮሚያ እስከ ሲዳማ፣ ከሶማሌ እስከ ትግራይ፣ ከአዲስ አበባ እስከ ድሬዳዋ ያሉ ኢትዮጵያውያንን ሁሉም በአንድ ያሰለፈ ሆኗል። ይህ የአንድነት እንቅስቃሴም ኢትዮጵያውያንን ከፋፍ እያለው ያለውን ብልጽግናን እጅጉን አስደንግጦታል። በየአካባቢው ያሉ የንቅናቄውን አስተባባሪዎችና ሀኪሞችን ቢያስረም ሀኪሞቹ ግን እስሩ ከምናሳልፈው መከራና ከልጆቻችን የዳቡ ጥያቄ አይከፋም ብለው እስርና እንግልት ፈርተው የሚተውት ጥያቄ እንደሌለ ተናግረዋል። ይህን የሀኪሞችን ጥያቄም ከማህበራዊ ሚዲያ ባሻገር በኢትዮጵያ የሚሰሩ ዓለም አቀፍ የሚዲያ ተቋማትን ጨምሮ እንደ ቢቢሲ ፎከስ ኦን አፍሪካ ልዩ ትኩረት ሰጥተውታል። ቢቢሲ ፎከስ ኦን አፍሪካ ኢትዮጵያ ሀኪሞች ለምን አድማመቱ በሚል በሰራው ዘገባም የህክምና ባለሙያዎችን ቃለ መጠይቅ አድርጓል። በቃለ መጠይቁ የተሳተፉ ዶክተሮችም ሰልፉ የህልውናችን ጉዳይ ነው፣ መኖር የማንችልበት ደረጃ ላይ ደርሰናል ብለዋል። ሲሆን በአምሳ ሁለት ዶላር ደሞዝ እንደሚሰሩ ገልጸው ተጨማሪ ገቢ ለሌላቸው ዶክተሮች ከባድ መሆኑን አንስተዋል። አድማው የደሞዝ ብቻ ሳይሆን የክብርም የለውናም ጭምር መሆኑን ጠቅሰዋል። ጥያቄያቸው በልቶ ማደር አልቻልንም የሚል ጭምር መሆኑንም ተናግረዋል። ታዲያ ከሀኪሞቹ ጋር የከፋ መፋጠጥ ውስጥ የገባው ብልጽግና በትናንትናው ዕለት በአዲስ አበባ ካድሬዎችን ሰብስቦ ነበርም። በስብሰባም እንዳትደናገጡ የሀኪሞቹን ጉዳይ እንቆጣጠረዋለን በከፍተኛ አመራሮች በኩልም እየተወያዩበት ነው ማለቱ ተሰምቷል። በቀጣይ ሳምንትም ሁሉንም የመንግስት ሰራተኞችን ያካተተ ስብሰባ እንደሚካሄድ በስብሰ ስብሰባው የተገለጸ ሲሆን የብልጽግና የሚዲያ ሰራዊትም በዚህ ጉዳይ ላይ አበክሮ እንዲሰራ ታዟል። ይህ የሀኪሞቹ ጥያቄ የነሱ እንዳልሆነና ጥያቄው የፋኖ የጅዋርና የኦነግ ሸኔ ነው በሚልም ለካድሬዎቹ ተናግሯል። ስለዚህም የሚዲያ ሰራዊትም ሆነ ካድሬው ጉዳዩን በዚህ መልክ እንዲረዳው ተብሏል። ሆኖ ማንኛውም የህዝብ ጥያቄ ጥላት ላላቸው አካላት በመስጠት የሚታወቀው አገዛዙ ይህ የሀኪሞቹን የዳቦ ጥያቄን የትግልና የዓላማ አንድነት ለሌላቸው አካላት በጋራ ሰጥቷል። ፋኖ የአገዛዙን ጨፍጫፊነትና አገራጡፍነት ረድቶ ላለፉት ሁለት አመታት ህዝቡን ነጻ ያወጣ ፖለቲካዊ ጥያቄና ህዝቡን ይዞ እየታገለ ነው። ሀኪሞቹ ደግሞ ጥያቄያችን የዳቦ እንጂ ፈጽሞ ፖለቲካዊ አይደለም ሲሉ በተደጋጋሚ ገልጸዋል። ሆኖም ግን የሀኪሞቹ ጥያቄ አሁንም ተጠናክሮ የቀጠለ ሲሆን ጥያቄዎቻችን ካልተመለሰ ከነገ ሰኞ ጀምሮ ወደ የተሟላ የስራ ማቆም አድማ እንደሚገቡ አሳውቀዋል። ይህ የጤና ባለሙያዎቹ ጥያቄ በየመንደሩና በየከተማው የአመፅ እንቅስቃሴን እንደሚወልድ ና በብልጽግና ላይ መነሳት እንደሚቻል ያመላክተ ነው። 20 ሚሊዮን ኢትዮጵያውያን በከፋ ረሀብ ውስጥ ይገኛሉ በተባለ ማግስት አብይ አህመድ ሚሊዮን ዶላሮችን አውጥተው በድሮ ንቃቃ መጫወታቸው እያነጋገረ ነው። ግላዊ ፍላጎታቸውን ላለፉት ሰባት ዓመታት በድሀ ህዝብና ሀገር ላይ ሲጭኑት የኖሩት አብይ አህመድ ዛሬም የብልጭልጭ ና የስላቅ ትርኢቶችን እያሳዩ ቀጥለዋል። ሀያ ሚሊዮን ህዝብ በተራበበት ኢትዮጵያ በቀደመው ጊዜ ጥሩ ኑሮ የነበራቸው የሀገሪቱ የህክምና ባለሙያዎች የዳቦ ጥያቄ ባነሱበት ሀገር መምህራኑ በልቶ ማደር ተስኖት ባሉበት ምድር የመንግስት ሰራተኛ ተሰልፎ የዱቄትና ዘይት እርዳታ በሚወስድበት ዘመን ገበሬው ማዳበሪያ መግዛት አቃተኝ በሚልባት ኢትዮጵያ የአገሪቱ መሪ አብይ አህመድ 1500 ድሮኖችን ከነ አብራሪዎቹ ተከራይተው የአዲስ አበባ ሰማይ ላይ እየተጫወቱ ታይተዋል። አብይ ከወራ በፊት ድሮን ማምረት ጀመርን ያለው ለትናንት ምሽቱ የካካ ጨዋታው ህዝቡን ሲያመቻች እንደነበረ ግልጽ ሆኗል። ከቀናት በፊት ደግሞ ሚሊዮን ኢትዮጵያዊ ስራቶ በተቀመጠበትና ከስራው በሚፈናቅልበት በዚህ ወቅት ከአምስት ዓመት በኋላ በእያንዳንዳችን ቤት ሮቦት ይገባል ሲሉ ተሳልቀዋል። አሁን ላይ የኢትዮጵያ ህዝብ ጥያቄ ዳቦ ቢሆንም አብይ ግን ትኩረታቸው ቤትና ህንፃ አፍርሶ ፓርክ መስራት ላይ፣ ግብርና ቅጣትን ጨምሮ ቤተ መንግስት መስራት ላይ፣ በሀገር ስም ተበድረው የድሮን ትርኢት ማሳየት ላይ ሆኗል። የሰለጠኑ ዓለማት እንዲ አይነት ትርኢቶችን ቢያሳዩም የህዝባቸውን የዳቦ ጥያቄ መልሶ እና ለቀረው ዓለም ተርፎ ነው። ከዛም ባለፈ ሰማይ ላይ እያበረሩ የሚመጻደቁበትን የድሮንና የብራሪ አካላት ቴክኖሎጂ በራሳቸው እጅ ፈጥረው ነው። አብይ ግን በዚህ ትርኢት የሚመጻደቁበት ከደሃ እናቶች መቀነስ ላይ ተፈጥቶበት ተገዛ ድሮን መሆኑ ሀቅ ነው። በአሁኑ ሰዓትም ዓለም ያበረከተችው የድሮን ቴክኖሎጂ ለኢትዮጵያውያን የስጋት ምልክት እንዲሆን አድርጎታል። ምክንያቱም ዓለም ለተለያዩ ዓላማዎች የምትጠቀምበትን ቴክኖሎጂ የብልጽግናው መንግስት ለጦርነትና ና ንጹሃንን ለመጨፍጨፍ እየተጠቀሙበት ስለሆነ ነው። ከዚሁ ጋር ተያይዞ ጋዜጠኛ ሊያስ መሰረት የትናንቱን የድሮን ትርኢት ካቀረበው ድርጅት ጋር ንግግር ማድረጉን ገልጾ በዚህም የዛሬ ዓመት ገደማ በአድዋ ሙዚየም መረቃት ወቅት የአፄ ምኒልክ ንግግር በሆሎግራም ቴክኖሎጂ በሀገር ውስጥ ባለሙያዎች ተሰራ ተብሎ ስናጣራው ንግግሩን ያደረገው አርቲስት ተስፋዬ ገብረሃና መድረክ ላይ ቀልጣፍ ብሎ ቆሞ መሆኑን ደረስንበት። በወቅቱ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ እጅግ ጥቂት ሀገራት ሊያሳኩ የቻሉትን የሆሎግራም ቴክኖሎጂ ተጠቅሞ የአፄ ምኒልክ ንግግርን አቀረበ ተብሎ ተነግሮ ነበርም። ትናንት የታየውን የድሮን ትርኢት ደግሞ የአርቲፊሻል ኢንቴሊጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያዘጋጁትና ያቀረቡት መሆኑን ነገሩን። ዜናውን እንደሰማሁ ድርጅቱን ማነጋገር ጀመርኩ። ሲንጋፖር የሚገኘው ሜርሲ ኖቬት የተባለ ተቋም ትርኢቱን ኮንትራት ወስዶ እንደሰራው በግልጽ ነገሩኝ። መጀመሪያ ለመናገር ባይፈልጉም አንዱን የድርጅቱን ኃላፊ ገፋ አድርጌ ስጠይቀው ለስራው 2000 ዶላር በኛ 268 ሚሊዮን ብር ገደማ እንደተከፈላቸው ነገረኝ። እሺ ስራው ይሰራ፣ ግን ውሸቱ ለምን አስፈለገ? የአርቲፊሻል ኢንቴሊጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር ሰሩት ብሎ ከመዋሸት ስፖንሰር ያረጉት ቢባል ምን ሀፍረት አለው ሲል ጋዜጠኛው ይጠይቃል። የመንግስት ተቋማት በዚህ ደረጃ ተአማኒነታቸውን እንዲያጡ እየተደረገበት ያለው አካሄድ በእጅጉ ያስገርማል።